እንግዲህ ያ ስለ ሚስተር ቢን አስገራሚ እና የሚያስደንቁ ነገሮች አንዳንድ ዝርዝሮች። አንድ ስሙ እውነተኛ ስም አይደለም፣ የሚጫወተው ተዋናይ ስሙ ነው። በመጀመሪያ ይህን ተዋናይ ለሚጠራው ተወዳጅ ቲኢን ስም ኮሊፍላወር ሊሉት ይፈልጉ ነበር፣ ነገር ግን በኋላ ብለው ቀየሩ። ሁለት በአብዛኛው ቃላት አይናገርም፣ በመጠኑ ቃላት የማይናገር ተዋናይ ነው። ይህ በተለይ በዓለም አቀፍ ተመልካቾች ላይ እንዲተርጎም ያደረገው ነው። በስሜት እንቅስቃሴና ፊቱ ብቻ ታላቅ ቀልድ ያደርጋል በስሜት እንቅስቃሴና ፊቱ ብቻ ታላቅ ቀልድ ያደርጋል። ሦስት የታወቀው መኪናው የሚነዳው ቡናማ አረንጓዴ ነው። ብዙ ጊዜ በእንቅስቃሴዎቹ ውስጥ ይህ መኪና እስኪን ሁኔታዎችን ያመጣል። አንዳንድ ጊዜ መኪናውን ከውጭ በብስክሌት እያመለከተ እንኳ ያሽከረክራል። አራት በእውነት ጥበብ አለው። እንግዲህ የኢንጂነሪንግ መምህር ነበር፣ በእና ተማሪ ነበር። እሱ በተግባር የኤሌክትሪክ ኢንጂነሪንግ መምህር ሊሆን ይችል ነበር። አምስት በዓለም አቀፍ ታዋቂ ነው። የተወዳዳሪ ተመልካች ቁጥር ከ190 ሀገሮች በላይ ነው። በአንዳንድ ቦታ በቴሌቪዥን እንኳን አይተርጉም እርሱ ቃላት አልባ ነበርነ። ስድስት ሁለት የፊልም ሥርዓቶች አሉ፣ 1997፣ 2007። እነሱ ሁለቱም በብዙ ቦታ በጣም ታዋቂ ሆነው የተጫወቱ ፊልሞች ናቸው። ሰባት፣ ለአንድ ድራማ ወይም ትዕይንት ዝግጅት ብዙ ጊዜ ይወስዳል። የእንቅስቃሴዎችን እንዲቀላቀሉ በጣም ትክክለኛ ያዘጋጃል። እንኳን አንድ ክፍል ለመክፈት እስከ ሁለት ሶስት ሳምንት ይወስዳል። ትምህርታዊ ትዕይንት ነው። አንድ ሰው በቃላት ሳይጠቀም በፊቱ እና በእንቅስቃሴው ምን ያህል ይችላል እንደሚያሳይ። ትዕይንቱን በቴሌቪዥን ይወዳህ ወይስ የፊልሙን እትም አይተሃል? እንግዲህ ነው ስለ ሚስተር ቢን አስገራሚ እና የሚያስደንቁ ነገሮች አንዳንድ ዝርዝሮች። አንድ፣ ስሙ እውነተኛ ስም አይደለም። የሚጫወተው ተዋናይ ስሙ ነው በመጀመሪያ ይህን ተዋናይ ለሚጠራው ተወዳጅ ቲን ስም ኮሊፍላወር ሊሉት ይፈልጉ ነበር፣ ነገር ግን በኋላ ብለው ቀየሩ። ሁለት በአብዛኛው ቃላት አይናገርም፣ በመጠኑ ቃላት የማይናገር ተዋናይ ነው። ይህ በተለይ በዓለም አቀፍ ተመልካቾች ላይ እንዲተርጎም ያደረገው ነው። በስሜት እንቅስቃሴና ፊቱ ብቻ ታላቅ ቀልድ ያደርጋል። በስሜት እንቅስቃሴና ፊቱ ብቻ ታላቅ ቀልድ ያደርጋል። ሦስት የታወቀው መኪናው የሚነዳው ቡናማ አረንጓዴ ነው። ብዙ ጊዜ በእንቅስቃሴዎች ውስጥ ይህ መኪና ስኪም ሁኔታዎችን ያመጣል። አንዳንድ ጊዜ መኪናውን ከውጭ በብስክሌት እያመለከተ እንኳ ያሽከረክራል። አራት በእውነት ጥበብ አለው። እንግዲህ የኢንጂነሪንግ መምህር ነበር በእና ተማሪ ነበር። እሱ በተግባር የኤሌክትሪክ ኢንጂነሪንግ መምህር ሊሆን ይችል ነበር። አምስት በዓለም አቀፍ ታዋቂ ነው። የተወዳዳሪ ተመልካች ቁጥር ከ190 ሀገሮች በላይ ነው። በአንዳንድ ቦታ በቴሌቪዥን እንኳን አይተርጉም። እርሱ ቃላት አልባ ነበርን። ስድስት ሁለት የፊልም ስርዓቶች አሉ፣ 1997፣ 2007። እነሱ ሁለቱም በብዙ ቦታ በጣም ታዋቂ ሆነው የተጫወቱ ፊልሞች ናቸው። ሰባት ለአንድ ድራማ ወይም ትዕይንት ዝግጅት ብዙ ጊዜ ይወስዳል። የእንቅስቃሴዎችን እንዲቀላቀሉ በጣም ትክክለኛ ያዘጋጃል። እንኳን አንድ ክፍል ለመክፈት እስከ ሁለት ሶስት ሳምንት ይወስዳል። ትምህርታዊ ትዕይንት ነው። አንድ ሰው በቃላት ሳይጠቀም በፊቱ እና በእንቅስቃሴው ምን ያህል ይችላል እንደሚያሳይ ትዕይንቱን በቴሌቪዥን ይወዳህ ወይስ የፊልሙን እትም አይተሃል? እንግዲህ ያ ነው ስለ ሚስተር ቢን አስገራሚ እና የሚያስደንቁ ነገሮች አንዳንድ ዝርዝሮች። አንድ፣ ስሙ እውነተኛ ስም አይደለም። የሚጫወተው ተዋናይ ስሙ ነው። በመጀመሪያ ይህን ተዋናይ ለሚጠራው ተወዳጅ ቲኢን ስም ኮሊፍላወር ሊሉት ይፈልጉ ነበር፣ ነገር ግን በኋላ ብለው ቀየሩ። ሁለት፣ በአብዛኛው ቃላት አይናገርም። በመጠኑ ቃላት የማይናገር ተዋናይ ነው። ይህ በተለይ በዓለም አቀፍ ተመልካቾች ላይ እንዲተርጎም ያደረገው ነው። በስሜት እንቅስቃሴ እና ፊቱ ብቻ ታላቅ ቀልድ ያደርጋል። በስሜት እንቅስቃሴና ፊቱ ብቻ ታላቅ ቀልድ ያደርጋል። ሦስት የታወቀው መኪናው የሚነዳው ቡናማ አረንጓዴ ነው። ብዙ ጊዜ በእንቅስቃሴዎቹ ውስጥ ይህ መኪና እስኪን ሁኔታዎችን ያመጣል። አንዳንድ ጊዜ መኪናውን ከውጭ በብስክሌት እያመለከተ እንኳ ያሽከረክራል። አራት በእውነት ጥበብ አለው። እንግዲህ የኢንጂነሪንግ መምህር ነበር በእና ተማሪ ነበር። እሱ በተግባር የኤሌክትሪክ ኢንጂነሪንግ መምህር ሊሆን ይችል ነበር። አምስት በዓለም አቀፍ ታዋቂ ነው። የተወዳዳሪ ተመልካች ቁጥር ከ190 ሀገሮች በላይ ነው። በአንዳንድ ቦታ በቴሌቪዥን እንኳን አይተርጉም እርሱ ቃላት አልባ ነበርነ። ስድስት ሁለት የፊልም ስርዓቶች አሉ፣ 1997፣ 2007። እነሱ ሁለቱም በብዙ ቦታ በጣም ታዋቂ ሆነው የተጫወቱ ፊልሞች ናቸው። ሰባት ለአንድ ድራማ ወይም ትዕይንት ዝግጅት ብዙ ጊዜ ይወስዳል። የእንቅስቃሴዎችን እንዲቀላቀሉ በጣም ትክክለኛ ያዘጋጃል። እንኳን አንድ ክፍል ለመክፈት እስከ ሁለት ሶስት ሳምንት ይወስዳል። ትምህርታዊ ትዕይንት ነው። አንድ ሰው በቃላት ሳይጠቀም በፊቱ እና በእንቅስቃሴው ምን ያህል ይችላል እንደሚያሳይ። ትዕይንቱን በቴሌቪዥን ይወዳህ ወይስ የፊልሙን እትም አይተሃል?